የያኔው ዘመን ሚዛን መጠበቅ የሚባለው በጣም በሰፊው የብዙ ነገር ብዝበዛ የብዙ ነገር ጉልበት የብዙ ነገር ጫና በተለይ የሀገራችን ላይ ከፍተኛ ስለነበረ ያንን በሚገባ በዓለም ላይ ሞግታ ዓለም ስርዓት እንዲይዝ እና ሚዛን ሁሉም ሀገሮች የየራሳቸውን መፍትሐዊነትና ሚዛን እንዲኖራቸው ከማድረግ አንጻር በጣም ጉልህ ሚና ነበራት። ሀገሪቱ ስርዓተ መንግስትን ለዓለም አሳይታለች። የተባበሩት መንግስታትና የአፍሪካ ህብረትን በመመስረት ስለአብሮ ማደግና ትብብር ፍትሐዊነትና የፖለቲካ ሚዛናዊነት መንገድን የሰበከች ናት። በአንጻሩ ግን ኢኮኖሚያቸው የፈረጠሙት አንዳንድ ምዕራባውያን ሀገራት አበርክቷንና ከፍተዋን ወደ ጎን በመተው ሚዛናዊነትን በመንቀፍ እኔ ከሞትኩ ሰርዶ አይብቀል የሚሉት ሂደትን ሲያራምዱ መቆየታቸው ሀቅ ነው። ምክንያቱ ደግሞ እንደ ኢትዮጵያ ያሉ ታዳጊ አፍሪካውያን የጥቅም ተጋሪ ከመሆን ይልቅ ታዛዥና ተበዝባዥ ሆነው እንዲቆዩና ሚናም እንዳይኖራቸው የማድረግ አባዜ ነው። ለዚህም በተባበሩት መንግስታት የጸጥታው ምክር ቤት ያላቸው ቦታ ተጠቃሽ ሆናል። የዚህ የዩኤን የጸጥታው ምክር ቤት አባል ለመሆን እንደ አህጉርም ጠያቂ ነው ያለ ነው። ግን ይህ አህጉር የዓለም አንዱ አካል መሆኑን መረዳት አቅቷቸው ጠፍቷቸው አይደለም። ለመሆኑ ሚዛንን መጠበቅ እንዴት ያለ ነው? በዚህ በሚቀያየር ዓለም ውስጥ የማይቀያየር አቋም ወይ ደግሞ ያልተቀያየረ አቋም በማራመድ መቆየት ማለት ነው። ለሆነው ወገን ሳይድ ሳናረግ፣ ወይ ደግሞ ወደ አንዱ አቅጣጫ ሳንሄድ መሀል ላይ ሆኖ መቆየት የሚለውን መልእክት የያዘ ነው ማለት እንችላለን። ኢትዮጵያ ተለዋጭ በሆነው ዓለም ሁኔታ ውስጥ ሆናም ቢሆን ትናንትም ዛሬም ለየትኛውም ጎራ ሳትሰለፍና በመሪዎች መቀየር ሳትበገር ሚዛኗን አስጠብቃ የኖረች ሀገር ናት የሚሉት ምሁራኑ የሌሎች ሀገራትን የዲፕሎማሲ አካሄድ ከራሱ አቋም ጋር አመዛዝና ስትተገብር ቆይታለችም ይላሉ። የሀገሪቱን ጥቅም እንጂ ለሆነ ወገን የወገነ ለሆነ ወገን ያደላ ፖሊሲ ሳንከተል ቆይተናል ማለት ይቻላል። ከ1960ዎቹ ጀምሮ ኢትዮጵያ የሰላም አስከባሪ ኃይል በመላክ ኒውትራል መሆኗን ወደ ሚዛን አስጠብቆ መቀጠል በጣም አስቸጋሪ በሚባሉ ቦታዎች ሳይቀር የከፍተኛ የሰላም አስከባሪ በመላክ ቁጥር አንድ ውስጥ ካሉ ሀገራት መካከል አንዷ ናት። እና የእነዚህ መነሻዎች ሚዛኑን አስጠብቆ መቀጠል ነው። ወደ አንዱ ያላደላ፣ ወደ አንዱ ያልወገነ ፖሊሲ የመከተል ውጤት ነው ብለን ልንወስድ እንችላለን። አሁን ላይ የሀገሪቱ ሚዛናዊነት ደረጃ ቀደም ሲል በሰራቻቸው የዲፕሎማሲ ስራዎች ከፍ ብሏል። ከዓለም ባንክና አይኤምኤፍ ጋር ያላት ግንኙነት በትልቁ የብሪክስ መድረክ ያደረገቻቸው ጥምረቶች መድረኳን በተገቢው መንገድ አጠናክሮታል ነው የሚሉት ምሁራ ነው። በጣም ዋጋ ካላቸው ነገሮች ውስጥ አንዱ የዓለም ተቋማት ላይ መግባት ነው። የተቋሙም አካል ሆነህ ለተቋሙም አበርካች ሆነ ስትመጣ ኢፍታዊነትና ኢሚዛናዊነት ሲመጣ፣ እዛው ሆነ የምትጫወተው ሚና እድሉ አለህ ማለት ነው ለምሳሌ ብሪክስ አባል መሆናችን ብሪክስ ወደፊት የሚመጣው ሚና ብሪክስ ወደፊት የራሱ ሚና መጫወት በሚችልበት ጊዜ እንደ ተቋም አንዱ አበርካች ናት፣ ለተቋሙ መጠንከር ራሱ አበርካች ናት። ስለዚህ የተቋሙ ባለቤት ነህ ማለት ነው። ብሔራዊ ጥቅሞችን እንዴት አድርጌ ያስከብራለሁ የሚለው ነው ዋናው ኮንሰር ነው። ከትልልቆቹ የዓለም አቀፍ የገንዘብ ተቋማት ጋር ያለ ግንኙነት በጊዜ ወደ ጊዜ በጣም በከፍተኛ ደረጃ እያደገ መጥቷል፣ የኢኮኖሚ ማሻሻያም ተከትሎ። ስለዚህ ለሆነ ወገን ሳይድ ያደረግም ወይ ደግሞ ብሪክስን መቀላቀላችን ከነዛ ጋር ያለንን ግንኙነት ያቋረጠ አይደለም እና እንደውም የበለጠ አጠናክሮ የቀጠለ ነው። ሚዛናችንን ማስጠበቅ በደንብ ችለናል እስካሁን ባለው ነገር ግን ይህ ሆነ ማለት ሁሌም እንዲሁ ይቀጥላል ማለት አይደለም። ፖለቲካ በደቂቃዎች ይለወጣል የሚሉት ምሁራ ነው። ሁሌም በብሔራዊ ጥቅም ላይ ተመስርቶ የዲፕሎማሲ ህግን በመጠበቅ ካለም ሀገራት ጋር እንደትናንቱ ጠንካራ ግንኙነትን ማስቀጠል ላይ አሁንም ሊሰራበት የሚገባ ጉዳይ ስለመሆኑ አጽንኦት ሰጥተዋል።